በጣም ልክ ያለፈ ትችት በጣም ልክ ያለፈ ንግግሮች አስፈላጊ አይደለም። ሁላ ሁላችን ማለት ነው። ሁላችን ሴት ነን። ለማስተማረሙ ለምንም ለምንም ብትጠቀም በቃ ይሄ ነገር አምነን መቀበል አለብን። ሰላም ሰላም፣ ውድና የተከበራችሁ ጀና ቤተሰቦች እንዴናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው እያልኩ ዛሬን ብቅ ብዬ በጣም በጣም ከምነግራችሁ በላይ ያበሳጨኝ ነገር ስላለኝ ነው ዛሬ ብቅ ያልኩት ማለት ነው። ምንድን ነው በቲክቶክ ዘንድ በዩቲዩብ ዘንድ በጣም ብዙ ብዙ ብዙ የሚባለው በጣም የሚያስጠላ አስጠያፊ የሆነ ንግግሮች የተናገሩ ያሉ እህቶቼ ወንድሞችን ተረጋጉ ተረጋጉ፣ ማርያም ነው ምላችሁ፣ ተረጋጉ። ሰው ልጅ ስረጋጋ ነው ሁሉም ነገር ምን ትላለች መሰላችሁ? ሀያቴ ማለት ነው የረጋ ወተት ቅቤ ያወጣል እንደምባለው ማለት ነው። እና ስትረጋጉ ማለት ነው ሁሉም ነገር ትደርሱበታላችሁ። ስትቸክሉ ነው የትም ቦታ ሳትደርሱ መንገድ ላይ የምትወርቁት። እና እውነት ስነግራችሁ ማለት ነው እኔ ራሴ በገዛ ምላሴ የተናገርኩ ነገር አለ። እሱስ ምንድን ነው? ብሩክ ብሩኬ ቀለበት አድርጓል ሃይሚ ለምን ቀለበት አታድርጎም? እጇ ላይ ቀለበት የለም። አረ ይሄ ነገር እንግፋ እንግፋና ለብሩክ የተናገረን ቀለበት እንዲያደርግለት ብዬ ተናግሬ ነበር፣ የተነበሩ ጊዜ ዱባይ የመጡ ጊዜ ማለት ነው። እዚህ ዱባይ የመጡ ጊዜ ይሄ ነገር እኔ ራሴ ተናግራለሁ። ምክንያቱም ማለት ነው እውነት ስነግራችሁ አንዳንድ ጊዜ ሳቸክለን ሳናስበው የምንናገረው ነገሮች አሉ። አንዳንድ ጊዜ ደግሞ በራሳችን ፍቃድና በራሳችን በመሰለኝ ነገር ነው የምንራመደው። በነሱ ስሜት እነሱ ያሉበት፣ እነሱ እቅዳችሁ፣ ሀሳባችሁ ራሳችሁ ነው የሚያውቁ እንጂ እኛ ምንም የምናውቀው ነገር የለም። ገብቷችኋል አይደለም? ለምሳሌ ማለት ነው ብሩኬ የበፊት ቀለበት አውልቆ አሁን ደግሞ ከላ ነጭ ሆና ከላው ላይ ጥቁር የለበሰች ያለችበት በት ቀለበት ለብሶናል ብሩኬ ማለት ነው። ያን ቀይሯል። በፊቱ ቀለበት ሳይሆን አሁን ለብሶ ያለው ቀለበት ይለያያል። ከዛ እሱ ሲያዩ፣ አሁን ደግሞ ብሩኬ ቀለበት እየቀያየረ ነው ሀይሜ አንድ ችትም ነገር አንድ እጇ ላይ አላየንም እየተባለ ይገኛል ማለት ነው። ከዛ በኋላ ሃይሚ ለምን ቀለበት አስርልኝ አትም ለምን ቀለበት አታስሩም። ባለፈው እለት ደግሞ አንድ አመታቸው ያከበረው ቀን ላይ ቀለበት አድርጎለት አል ብሩኬ ዛሬ ቀለበታቸው ቀን ነው ምናምን በጣም ብዙ ኮሚንት ባሉ እኔ ራሴ ማለት እነሱ ቤት ገብቼ እግዚአብሔርን ነው ምላችሁ። ስለዚህ ይሄ ነገር ሃይሚ ምን ለምን አመጣችሁ መሰላችሁ ልጁን አፍቅራ ወይም ደግሞ እውነት ቀለበት አድርጋ ምናምን ሳይሆን፣ ሰው ልጅ ቀለበት ለምሳሌ፣ እውነት ለመናገር ብረት ነው። ብረት ደግሞ ልባችን ሊያስረው አይችልም። አንድ ሰው ቀለበት ካል በኢትዮጵያዊ ወይም ደግሞ በባህላዊ ቀለበት ልባችን ሊያስረው አይችልም። ነገር ግን ምንድን ነው የህይወት መሰሪች ናት ቀለበት ማለት ነው። ምክንያቱ አንድ ሴት አንድ ወንድን ወዳለች ወይም ደግሞ አፍቅራለች የሚባለው በቀለበት ሳይሆን በድርጊት በልብ ነው። የአሁኑ ሰው ግን አንድ ሴት አንድ ወንድ ተንበርክኮ አንድ ለአንድ ሴት ቀለበት ካደረገ በቃ እሱም ወደደች እሱም ወደደ እሷ ማፈቀረች እሱም አፍቅሯታል። ይሄ ነው የእኛ መልስ ማለት ነው። ነገር ግን ይሄ ነገር ውሸት ነው። ማስመሰል በሉ በቃ። ከማስመሰል ምንም ወደኋላ አይልም። ምክንያቱ የልቧ ሳይፈቅደው እሷ አፍቅራ ወይም ደግሞ እሱ አፍቅሮ ተንበርክቦ ቀለበት በምኞት የምናደርገው ነገሮች በጣም ብዙ ነው፣ በነገራችን ላይ ማለት ነው። ሃይሚ አሁን እያስተማረች ያለችው ምንድን ነው? ቀለበት ልብን እንደ ማስር እያሳየችን ነው ማለት ነው። በአጭሩ እውነት ስነግራችሁ ቀለበት ሰው ልጅን ልብ አስርም ፍጹም። ይሄን ነገር ጠንቅቃችሁ ማወቅ ይገባችኋል። ማርያምን ነው ምላችሁ። ምክንያቱ አሁን ለምሳሌ ብሩኬ ማለት ነው፣ ዛሬው ተነስቶ ለሃይሚ ቀለበት ቢያደርግላት፣ ነጌ አላማችሁ ሀሳባችሁ ገና የዛሬ አስር አመት ሁን የዛሬ አምስት አመት ሁን። ያ ጊዜ ደግሞ ምን እንደምፈጠር ታውቃላችሁ አናቀው። ስለዚህ አላማችሁ ላይ ሲደርስ ነው ሁሉም ነገር የሚሆነው። ቡሩኬ እኔ ፍቅረኛ መያዝ አልብኝ ወይም ደግሞ በቃ ይሄ ነገር ለህዝቡ ማሳየት አለብኝ ብሎ አሳቡን አላማው ሲጨርሶ ይሄ ነገር እንደሚያደርገው በጣም ጠንቅቀን እናውቃለን። ነገር ግን እሷም አሁን ለመለወጥና እና አለ አይደለም፣ ሁላችንም እንደምንሮራጡ እነሱም የተወራራጡ ህይወታችሁ ለማሳመር ላይ ነው ያሉት፣ እንጂ እኔ ለሃይሚ አይሚ በቀለበት ላስራት፣ ቡሩኬ ቀለበት ካደረገልኝ ታስረዋል፣ እንደዚ ነገሮች ህልም ይበሉ በቃ፣ የውሸት ህይወት እውነት ነግራችሁ ማለት ነው። አንድ ሴት ቀለበት ስላጠለቀችው አንድ ወንድ ጋር ግዴታ ትሆናለች ማለት የለም እውነቴን ነው ምላችሁ። በቃ ወግዳ፣ ፈቅዳ ቀኑ ሲደርስ ሁሉም ነገር እኮ አለቀን አይሆንም። የምሬ ነው ምላችሁ። ምንም ነገር እኛ ብናስበው ምንም ብንለው ምንም ብንንጫጫም ፈጣሪ የፈቀደ ቀን ምንም ምንም ሁሉ ነገር ይሆናል እንጂ አይቀርም የሰው ሀሳብ ግን የሄደ የሄደ የሄደ መንገድ ላይ ሊቀር ይችላል። ምክንያቱ የሰው ሀሳብ ነው። ሰው ደግሞ እንዳሰበም ፍጹም ሊሆን አይችልም። ፈጣሪ ሲፈቅድና ለእስ በቃ ከሰማይ ስታዘዝልን ሁሉም ነገር የሚሳካልንም ይሆንልንም እና ምን ማለት ፈልጋለሁ። አሁን እንደዚህ ሃይሚ እንዴት እንዴት ታደርጋለች? ሃይሚ በጣም ባለጌ ልጅ ናት። ሃይሚ እንደዚህ እንዴት ታደርጋለች? ብሩኬን አትወድም ለብሩክ ምንም ስሜት ስለሌላት ነው። ሌላ ወንድ ጋ ሄዳ ቀለበት የምታስሩ በጣም ብዙ ኮመንት፣ አንዳንዶቹ በጣም ነው የሚዘገን፣ ነው የምሬ ነው ምላችሁ። ነገር ግን ይሄ ልትሉ የቻላችሁበት በእርግጥ እውነት እንደ እውነት ቢሆን ያናድዳል ማለት እውነት አድርጋ ቢሆን ያናድዳል ይሄ ነገር ግን እሷ ቀለበት ቀለበት ታሰሩ ቀለበት ያድርግለት ቀለበት አድርጊ የተባለች ስለሆነ የኔና የብሩኬ ህይወት በቀለበት የምታሰረው ብቻ አይደለም ብላ ነገሮችን እያስተማረች ነው። ታላችሁ ደግሞ እግዚአብሔርን ነው ምላችሁ። እችን ቃል አትርሱ ከሰማችሁ ማለት ነው። ወይም ቪዲዮ የምታው ከሆነ አይሚ ማለት ነው ይሄ ነገር በቃ ይሄን ኮሜንት ስለምታዩ ነው። እሷ ይሄን ነገር ልትሰራ ይመጣችሁ ማለት ነው። እኛን ለማስተማር ቀለበት ልብን እንደማሰር ልታሳየን ነው፣ ለታስተምረን ነው የምሬን ነው የምላችሁ። ሌላ ነገር አስባ አይደለም። ሲቀጥል ደግሞ ሃይሚ ማለት ነው። የምሬን ነው ምላችሁ፣ እኔ ከማንም ሰው ጋር ከማንም ወንድ ጋር ተለጥፋ፣ ከማንም ሰው ጋር የተሽከረከረች አንድ ቀን ማቻ ታላቅ ማርያም ነው ምላችሁ። ከወንድሞቿና ከብሩኬ ከሀሰን ከሞቤ በስተቀር ማለት ነው። አንድ ቀን አይታችሁ ታውቃላችሁ? እዚህ ዱባይ ራሱ መታ አንድ ቀን ከቢኒ ጋር ቪዲዮ ሰርታ ነበር። እንዳያችሁ ከሆነ ማለት ነው። መድህነ ዓለም ማነው ብሩኬን ብራንክ እያደረገች ማለት ነው። ቢኒን ተለጥፋበት እንትን አላለችም ወይም ደግሞ አቅፋ አልቆመችም። አንዳንዶቹ ቢሆን ማለት ነው እጁን እጁ ስር አስከትቶ ምናምን እንደዚ ነገሮች ያሳዩናል። ምክንያቱ ለማስመሰል ማለት ነው። እሳ ግን በአፋ ብቻ ነው ነገሮችን ያደረገች ወይም ደግሞ ምታውራ እንጂ በልባም ሆነ በስጋም ብሩክ ጋ ነው የቆመችው ራሱ ማለት ነው። ምክንያቱም አትፈልገውም ሃይሚ ከማንም ሰው ጋር ማገናኘትም ማውራትም መቀራረብም ፍጹም በአእምሮ ውስጥ እንደሌላ ብዙዎቻችሁ ታውቃላችሁ። እያወቃችሁ እንዴት ነገር ይሄ ነገር ማሰብ እንዳልቻላችሁ አላቅም። ይሄ የምናገረው በነገራችን ላይ ለሁላችሁ አይደለም። የምሬን ነው ምላችሁ አንዳንዶቹ በጣም መልካም መልካም ኮሚንቱ የሚጽፉ አሉ። አንዳንዶቹ ደግሞ ይሄ ነገር ፕራንክ እንደሆነ የገባችሁ ሰዎች አላችሁ። ማርያም፣ እኔ እንጃ ክበሩ እናት። አሁን ፈጣሪ ልቦናችሁን ይከስላችሁ፣ እንደዛ አይነት ሰዎች የምሬ ነው ምላችሁ። እና አንዳንዶቹ ነው እንግዲህ በጭንቅላት ሳይሆን በእግር የሚያስቡ ሰዎች ይመስለኛል፣ እንደዚህ የሚጽፉ አስመሳይና ካዲናት በቃ ጥቅመኛ ናት የማይሉ ነገር የለም። አንዳንዶቹ አንዳንዶቹ ደግሞ ሀይሚዬ ይሄ የምታደርገው ልጅ አይደለችም፣ ሀይሚዬ በጣም ጨዋ ልጅ ናት፣ ሀይሚዬ አለ ብሩኬ ማንም ሰው ዞር ብላ ማታይ ልጅ ናት ብላችሁ በጣም መልካም መልካም ኮሜንት ምጽፉ ሰዎች አላችሁ። እኔ እንጃ ፈጣሪ አሁንም ልቦናችሁ ይጨምርላችሁ ነው ምላችሁ። ለምሳሌ ብዙዎቻችን በሰው ሀገር ነው የምንኖረው ሀገራችን ላይ ደግሞ ትዳር ወይም ደግሞ ፍቅረኛ የሚባለው ነገር ይኖረናል። ሁላችንም ቀለበት አድርገን ስለመጣን ነው እንዴ? እዛ ቁጭ ብሎ ይጠብቃል እንዴ? እንደዚህ አታስቡ። በእናታችሁ ሀሳባችሁን አስተካክሉ። ሀይሚና ብሩኬ ደግሞ ዛሬም ሆነ ነገ መቼም የማይለያዩ ሰዎች ናቸው። በፍቅር በቀለበት ሳይሆን በፍቅር ነው የተታሰሩ ልባችሁ ማለት ነው የምንሬድ ነው የምላችሁ እኛ ለሃይሚ ከምናስበው በላይ ነው ብሩክ የሚያስብለት። ለብሩክ የምናስበው በላይ ነው ሃይሚ ለብሩክ የምታስብለት። ስለዚህ እኛ በሜዳ ዝም ብለን ባንላብልፈው መልካም ነው ብዬ አስባለሁ። ወዳችኋለሁ። ሳብስክራይብ ና ላይክ ማድረግ እንዳትረሱ። በሌላ እስክንገናኝ ድረስ ደግሞ እግዚአብሔር ከሁላችን ጋር ይሁን። በርቱ።